ሰላም እንዴት ናችሁ? የቻናል የቻና ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ዛሬ የጀላችሁ የመጣውኝ አማርኛ ቃላት ምስረታ ነው። የፊደሎችን ስብስብ ቃላት ምስረታ በደንብ እስከ መጨረሻው ድረስ አብራችሁ እየተከታተላችሁ ተማሩ። አጫጭር ቃላቶችን የፊደሎችን ስብስብ ትርጉም የሚሰጡ ቃላቶችን እናነባለን። ቪዲዮን ላይክ፣ ሼር ያደርጋችሁ አዲስ ናችሁ ደግሞ ሰብስክራይብ በማድረግ የቻናል ቤተሰብ ሆኑ። ለበለጠ ከታች በማስቀምጠው ስለ ደውላችሁ አናጉሪ በኢሞ በቴሌግራም በዋትሳፕና እናንተ በሚመቻችሁ ፕላትፎርም እያስተማርን እንገኛለን። በቅርቡ አማርኛ እንድታነቡ እንድትችሉ ያግዛችኋለሁ ማለት ነው። ቀጣይ ይዞ የመጣውን አጫጭር ቃላቶችን እንደ አጻጻፋቸው እናነባለን። አብራችሁ ይቆዩ። እሺ ተመልሻለሁ። እናነባለን ደብተር ላይ እየጻፋችሁ አብራችሁ ከኔ ጋር እያነበባችሁ እስከ መጨረስ ተከታተሉኝ ማለት ነው። እሺ አሁን መጀመሪያ በቀይ የተጻፈውን ወርታች እናነባለን። ቀጥለን ደግሞ በጥቁር እዚያ በአረንጓዴ በጥቁር አድርገው የተጻፈውን እናነባለን ማለት ነው። መጀመሪያ ያለው መ ለ ካ ም ይላል፣ መልካም ይላል። መጀመሪያው መልካም ይላል። የመፊደል የለ የከና የመፊደል በአንድ ላይ መልካም ይላል ማለት ነው። መልካም፣ የመ፣ የለ፣ የከና የመፊደል በአንድ ላይ መልካም ይላል። መልካም። ኦኬ፣ ቀጥሎ ደግሞ ማ ዘ ው ተ ር ማዘውተር ይላል። ማዘውተር ማ አራተኛ ነች። የዘ፣ የወ፣ የተና የረፊደል ማዘውተር ይላል። ማዘውተር ኦኬ ቀጥሎ ደግሞ ቀጥታ ቀጥታ ይላል። ቀጥታ የቀ የጠ እና የተ ፊደል በአንድ ላይ ቀጥታ የሚል ትርጉም ያለው ቃል አነበብን። ቀጥታ ይላል ማለት ነው። ኦኬ ከዛ ስ ራ ስራዎች ይላል። ስራዎች ስ ስድስተኛ ነች ከዚያ የራ ራ፣ የወ ፊደል መጨረሻው ነው። ወ ሚል ድምጽ አለው። የቸ ደግሞ ቸ ስድስተኛ ነች። በአንድ ላይ ስራዎች ይላን ማለት ነው። ስራዎች፣ ስራዎች ይላን። እሺ ቀጥሎ ደግሞ ገ፣ ደ፣ ብ ገደብ ይላን። ደግሞ ገደብ የገ፣ የደና የበፊደል በአንድ ላይ ገደብ ይላል። ገደብ፣ ገደብ የገ የደ ከዛ የበ ማለት ነው። ገደብ በመጨረሻ ነው ይላል ነው። ነው የምትለው ቃል አስፈላጊ ናት። በሚገርም ሁኔታ ለምሳሌ ልሰራ ነው፣ እንደዚህ ላደረግ ነው፣ ልሄድ ነው። በቃ እንደዚህ መጨረሻ መጨረሻ ላይ የምትጠቀሟቸው ቃላቶች እቺ ነው የምትለዋ ነኝ የሚሉ ቃላቶች አስፈላጊ ናቸው ማለት ነው። ሁለት ፊደል ሆነው ግን መጨረሻ ላይ ማጠቃላይ የሚሆኑ ቃላቶች ናቸው። የማን የማን ፊደል የኔና የወ ፊደል ማለት ነው። ምን የሚል ቃል አለው? ነው የሚል ቃል አለው። ነው ነው የሚል ቃል አለው ማለት ነው። እንደዚህ ያርጋችሁ ተለማመዱ። አሁን አንዴ ላንብብላችሁ፣ ሀብራችሁ ከኔ ጋር ፈጠን ብላችሁ አንብቡ። መጀመሪያ መልካም ይላል። ከዚያ ማዘውተር ይላል። ቀጥሎ ያለው ከዛ ቀጥታ ይላል። ቀጥታ ከዛ ስራዎች ይላል። ስራዎች ከዛ ገደብ ይላል። ገደብ መጨረሻው ነው ይላል። ነው ነው ልጅ አድርጋችሁ ተለማመዱ። የተለያዩ ትርጉም የሚሰጡ የብዙ ፊደሎችን ስብስብ ነው። ማነብላችሁ እናንተ በደንብ አድርጋችሁ እየተከታተላችሁ ተለማመዱባቸው። ኦኬ፣ ቀጥሎ ደግሞ ምናነበው በጥቁር የተጻፈውን ነው። መጀመሪያ ላይ ያለው ጥሩ ይላል፣ ጥሩ ይላል። ሁለት ፊደል ነው፣ የጠና የረ ማለት ነው። ጥሩ የሚል ቃል ይሰጣል። ጥሩ ጥሩ። ከዛ መተግበር፣ መተግበር ይላል። ይሄ ደግሞ መተግበር የመ ፊደል የተ የገ እና የበ መጨረሻ የረ ፊደል በአንድ ላይ መተግበር ይላል ማለት ነው። መተግበር መተግበር ይላል። የመ የተ የገ የበ እና የረ ማለት ነው። መተግበር ኦኬ። ቀጥሎ አመት አመት ይላል ደግሞ አመት። አመት የሚለው የአ የመ እና የተ ፊደል በአንድ ላይ አመት የሚል ትርጉም ያለው ቃል ሰጠና አመት የሚል የአፊደል የመና የተ ማለት ነው። አመት ይላል። ቀጥሎ ድርሻ ይላል። ደግሞ ድርሻ ይላል። ድርሻ ድርሻ የሚለው ደግሞ የደ የረ እና የሸፊደል ነው በአንድ ላይ ድርሻ ይላል ማለት ነው። ድርሻ የደ ድ ነው፣ የረ ደግሞ ር ነው። የሸፊደል ሻ አራተኛው ነው። በአንድ ላይ ድርሻ የሚል ትርጉም ያለው ቃል አነበብን ማለት ነው። ድርሻ የሚል ኦኬ። ቀጥሎ ደግሞ ጠቃሚ ጠቃሚ ይላል ደግሞ ጠቃሚ። የጠ ፊደል የቀ ከዚያ የመ ሶስቱ ፊደል በአንድ ላይ ሆኖ ጠቃሚ የሚል ትርጉም ያለው ቃል ሰጣን ጠቃሚ ይላል ማለት ነው። ከዛ በመጨረሻ ነኝ ይላል። ነኝ ነኝ ነኝ የሚለው የነነ የኘ ፊደል ነው። ሁለት ፊደሎች ናቸው። ነ መጀመሪያዋ የኘ ኝ ነች። ሁለቶች ምን የሚል ቃል አላቸው አልኳቸው ነኝ የሚል ቃል አላቸው። ነኝ ነኝ የሚል ቃል አላቸው ማለት ነው። እንዲያደርጋችሁ ተለማመዱ። አሁን እናንበበው አንዴ። ጥሩ መጀመሪያው፣ ከዛ መተግበር፣ ከዚያ አመት፣ ከዛ ድርሻ፣ ከዛ ጠቃሚ፣ ከዚያ ነኝ። እንደዚ ያደርጋችሁ ተለማመዱባቸው። እንደዚ ያደርጋችሁ ብትለማመዱ አማርኛ ረጅም ጽሑፍ ማንበብ ትችላላችሁ። መጀመሪያ አጫጭር ቃላቶችን በማንበብ ማለት ነው። ኦኬ፣ እንቀጥል። አሁን ደግሞ በአረንጓዴ የተጻፈው እናነባለን። መጀመሪያ ላይ ያለው ደግነት ደግነት ይላል። ደግነት የደ የገ የነ የተ፣ አራቶቹ ፊደሎች ደግነት ይላሉ። ደግነት ቀጥሎ ደግሞ ማሰብ ማሰብ። ማ አራተኛ ናት፣ የሰ ከዛ የበ፣ በአንድ ላይ ማሰብ ይላል ማለት ነው ማሰብ የመፊደል የሰፊደል እና የበፊደል በአንድ ላይ ማሰብ ማሰብ የሚል ትርጉም ያለው ቃል ሰጠን ማለት ነው። ኦኬ ቀጥሎ ደግሞ አሰራር አሰራር ይላል። ደግሞ አሰራር አሰራር የሚለው የአ የሰ የረ መልሶ የረ ስድስተኛው ማለት ነው። አሰራር አሰራር ይላል ማለት ነው። አሰራር ኦኬ ከዛ መ ጠ ቀ ም መጠቀም ይላል ደግሞ መጠቀም። መጠቀም የሚለው የመ የጠ የቀና የመ ፊደል አራቱ ፊደሎቹ መጠቀም የሚል ትርጉም ያለው ቃል ይሰጣሉ። መጠቀም የሚለውን ቃል እነዚህ ፊደሎች ናቸው የሚሰጡት ማለት ነው። ኦኬ። ቀጥሎ ደግሞ መንገድ መንገድ ይላል ደግሞ መንገድ የመ የነ የገ የደ ፊደል በአንድ ላይ መንገድ ይላል ማለት ነው። መንገድ የመየነ የገነ የድ ፊደሎችን ስንተኛ ፊደል እንደሆነ በደንብ ባቸው በቅጥላታቸውና የፊደሎችን አቀማመጥ በማየት ነው ፊደሎች የምታውቀው። ከዛ ማንበብ ትሞክራላቸው ማለት ነው። ኦኬ በመጨረሻ ሸጠ ይላል። ሸጠ ሸጠ ነው የሚለው ሁለት ፊደል ነው። የሸነ የጠ ማለት ነው። ሁለቱ ፊደል ሸጠ የሚል ትርጉም ያለው ቃል ይሰጠናል። ሸጠ የሚል ሸጠ የሚል ይሰጠናል ማለት ነው። ኦኬ አሁን እናንበበው። መጀመሪያ ደግነት ይላል፣ ከዛ ማሰብ ይላል፣ ከዛ አሰራር ይላል። አሰራር ከዛ መጠቀም ይላል። ይሄ ደግሞ ከዛ መንገድ ይላል። መንገድ በመጨረሻ ሸጠ ይላል። ሸጠ ይላል ማለት ነው። እንዲህ አርጋችሁ ብትለማመዱ ለማመዱ በደንብ ግልጽ ሆኖ ይገባችኋል ማለት ነው። አሁን መጨረሻ በጥቁር እየተጻፈ ሆኖ እናነባለን እንጨርሳለን ማለት ነው። ኦኬ መጀመሪያ ላይ ተስፋ ይላል። ተስፋ ተስፋ ይላል የተየሰ የፈ ማለት ነው። ሶስቱ ፊደሎች ተስፋ ይላሉ። ቀጥሎ ደግሞ እቅድ ይላል እቅድ እቅድ የሚለው የአ እ ነች የቀ እና የደ ሁሉም ፊደል ሳድስ ናቸው፣ ስድስተኛ ላይ የሚገኙ ማለት ነው። እቅድ ይላል ማለት ነው እቅድ ቀጥሎ ደግሞ ነጥብ ይላል። ነጥብ ይላል ነጥብ የነ የጠ የበ ፊደል ብ በአንድ ላይ ነጥብ ይላል ማለት ነው። ነጥብ ይላል ነጥብ ነጥብ ይላል እንዲያደርጋችሁ መለማመድ። የነ የጠ የበፊደል በአንድ ላይ ነጥብ ይላል ማለት ነው። ቀጥሎ ዲ ሶስተኛ ነች ዛ አራተኛ ይ ከዛ ን በአንድ ላይ ዲዛይን ዲዛይን ይላል ዲዛይን ዲ ሶስተኛ የዘ ዛ የየ ይ የነ ን በአንድ ላይ ዲዛይን ይላል ማለት ነው። ዲዛይን ዲዛይን። ኦኬ፣ ቀጥሎ መሮጥ መሮጥ መሮጥ። የመ የረሮ የጠ ደግሞ ጥ በአንድ ላይ መሮጥ ይላል ማለት ነው። መሮጥ መሮጥ ይላል። ዲ በማድረግ ማለማመድ በዛ መጨረሻ ገዛ ገዛ ገዛ ይላል። የገፊደል እና የዘ ሁለት ፊደሎች ገዛ የሚል ትርጉም ያለው ቃል ይሰጡናል። ገዛ የሚል ትርጉም ያለው ቃል ይሰጡናል። እንዲህ በማድረግ መለማመድ ሽናንበበው ተስፋ መጀመሪያው ተስፋ፣ እቅድ ቀጥሎ እቅድ ብላችሁ ስትጽፉ እንደዚህ ነው። ከዛ ነጥብ ነጥብ፣ ከዛ ዲዛይን ዲዛይን፣ ከዚያ መሮጥ መሮጥ፣ መጨረሻው ገዛ ይላል ማለት ነው። ገዛ ልጅ አድርጋችሁ ብትለማመዱ ግልጽ ሆኖ ይገባችኋል። ቪዲዮ ረጅም አይደለም በደንብ በማየት እንደዚህ ብትለማመዱ ሁሌም ሁሌም ስትሞክሩት አማርኛ በቀላሉ ማንበብ ትችላላችሁ ማለት ነው ይህን ይመስል ነበር የዛሬ ቪዲዮ ከተመቻችሁ ላይክ በማድረግ ተከታተሉ ሸር አርጉላቸው ለጓደኞቻችሁ ይማሩበት ዘንድ ብዙ ማያውቁ ተማሪዎች ስለሚኖሩ እነሱ ሲያዩት ይማሩበታል ማለት ነው ማንበብ ለምችሉ ለእነሱ ሸር ብታደርጉላቸው ቆንጆ ነው የዛሬ ቪዲዮ ይህን ይመስላል በሌላ ቪዲዮ እስከምንመለስ ሰላም ሁኑ ቻው